የጉብኝታችን ዓላማን በሚመለከት ያው በክልላችን 2013 ዓ.ም ጀምሮ በክልላችን ውስጥ የተፋሰስ ለማስራዎች በስፋትና ሁሉንም አካ ተደራሽ እንዲሆን እቅድ ይዘናል። በያዝነው እቅድ መሰረት 2013 14 15 እስከ 16 አሁን ባለንበት ድረስ ስትሰራ ነበር የቆየው። ጥሩ መልካም የሆነ ነገር መኖሩን ለማወቅ ችለናል ግን በአሁኑ ጊዜ እንደ አንድ ተሞክሮ እንዲሆን ወደ ተለያዩ አካባቢ መስፋት እንዲችል ሌሎች አካባቢዎችን በዚህ ደረጃ ያልሰሩ ካሉ በዚህ ደረጃ ሰርተው አንደኛ አካባቢያቸውን ስነ ምህዳር እንድጠበቅ ስነ ምህዳር ከተጠበቀ አፈርና ውሃ ጥበቃ በተገቢ መያዝ ከተቻለ ስነ ምህዳሩ ይጠበቃል። አፈር መሸርሸር ይቆማል። አፈር መሸርሸር ከቆመ ስነ ምህዳሩ ከተጠበቀ የምርት እና ምርታማ ነው። አፈር ለምነቱ ይጨምራል። ምርት እና ምናፈር ምርታማ ይጨምራል ማለት ነው። ይህንን አይተን ወደ ሌሎች አካባቢ እንዲሰፋ ነውና አሁን መተን ያየናቸው ነገሮች እንደ አመራሪም እንደ በተለያየ ጊዜ ባለን ተሞክሮ መሰረት አሁን እያየን ያለነው ቦታ አለ እያየን ያለነው ቦታ ጠረጴዛማ እርከን ነው። ከዚህ በፊት ዳገት ነው። ወደ 50 ስሎፕ ደረጃ ያለ ቦታ ነው። 50 ስሎፕ ደረጃ ያለ ምንም ምርት ሊሰጥ የማይችል ተዳፋት ነው። እንትኑ አፈር የሚሸረሸርበት ነው። ጎርፍ ከላይ ስታች የሚወርድበት ሁኔታ የሚታይበት ቦታ ነው። አሁን ያ ሁኔታ መቅረቱን፣ ምክንያቱም ከላይ የመጣው ውሃ ወደ ውስጥ ይገባል፣ ወደ ታች አያልፍም። ይሄ ጠረጴዛማ እርከን ሰፊ ቦታ ወጥቷል። በዚህ ቦታ ላይ እርሻ መስራት ይቻላል፣ መዝራት ይቻላል፣ ገብስ መዝራት ይቻላል፣ ድንች መዝራት ይቻላል። ሌሎች አካባቢዎችን እርሻ ስራዎችን ማከናወን ይቻላል። ሌላው ደግሞ ሳሮች ተተክለዋል። ለምን ምን ነው የሚሆኑ? አንደኛ ምን ነው፣ ሁለተኛ አፈርን ይይዛል። ከላይ የሚመጣ ነገር አይፈርስም። በደንብ ተጣብቆ እንዲይዝ ያደርጋል። ስለዚህ ሶስት አራት ነገሮችን ተግባር ያለበት ቦታ ነው። አሁን እያየነው ያለነው አንደኛ አፈሩን ይጠብቃል፣ ይይዛል። ሁለተኛ የመንኖ ነው፣ ለእንስሳት ምግብ ነው። ሌላው ደግሞ አፕል አለ። ታች የሚታዩት አንድ አፕል፣ ያቺ አፕል አንዷ 80 ብር ነች። ፍሬዋ ምንድን ነው ችግኛው ሁለት አመት በኋላ ከደረሰ አንዱ ፍሬ ምን ያህል ገንዘብ እንደሆነ አንድ ኪሎ አፕል ስንት ብር እንደሚያወጣ ይታወቃል። ይሄ አካባቢ ምርታማ ያልሆነ ምርት የማይሰጥ አሁን ወደ ምርት የሚያመጣ አካባቢ ወደ ኢኮኖሚያዊ ኢኮኖሚን የሚያመነጭ እንዲሆን እየተሰራበት ነው። እያየን ያለነው ትርጉም የሌለው ቦታ ትርጉም ያለው ሶስት አራት ፐርፐስ ላይ የሚሆን ይሄ፣ አሁኑ ጊዜ ምንድነው ፖሊሲያችን ላይ ሪጀነሬቲቭ አግሪካልቸር የሚባል አለ። ሪጀነሬቲቭ አግሪካልቸር ማለት ጥምር ግብርና ነው። ያንን ትርጉም ነው የምሰጠን። ጥምር ግብርና አካባቢ ስነ ምህዳርም ተጠብቆ የአፈር ለምነትን የሚመጣበት ስራ ተሰርቶ ሳር ተተክሎ፣ ሳሮ አንደኛ ምሬትን እንዳሸረሸረ የሚያደርግ ነው። ሁለተኛ የከብት መኖ ነው። ሶስተኛ ስራ የሚሰራ የማይሰራበት ቦታ ስራ መስራት ተቻለበት፣ ድል የሰጠበት ምሬት፣ የሰፋበት ምሬት ሰፍቷል ማለት ነው። ምሬት ሰፋበት። ይሄ ሁሉ ድምር ውጤት እርሻም እንስሳት እርባታን በአንድ ላይ ማካሄድ የተቻለበት እንስሳት እርባታ እንስሳት ወደ መጣ በተወሰኑ በአንድ ቦታ ሆኖ ከዚህ ተቆርጦ የሚሰጠውን ሳር ምግብ እየተመገበ ምርት የምሰጥበት የተሻለ ምርት የምሰጥበት ሁኔታ ነው። እና አጠቃላይ ያየናቸው ነገሮች እጅግ በጣም ጥሩ፣ በእቅዳችን መሰረት ማሳካት የምንችልበት ለማሳካት የሚያስችል ጅምር ሁኔታ መኖሩን አይተናል። ይህን አስፍተን ሁሉንም አካባቢ አድርሰን ብልጽግናውን ማረጋገጥ እንችላለን።